አሰላም አሌይኩም ራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንግዲህ ባለፈው በተደጋጋሚ ስለዚህ ዘይት በቀጥታ ስርጭት ስናስተላልፍ ከርመናል። ይሄ በሀገር ውስጥ የሚመረቱ ዘይቶች የተለያዩ ዘይቶች ለተለያየ የሰውነታችንን የምን አሳምርበት የግር፣ የፊት፣ የቆዳ፣ የሰውነት መታሻ፣ የፀጉር የተለያዩ ቅባቶች ከኢትዮጵያ አምጥተናል ማለት ነው። መግዛት የምትፈልጉ በጅምላ መቀበል የምትፈልጉ እህት ወንድሞች ካላችሁ በንግድም ላይ ያላችሁ ልታናግሩ ትችላላችሁ፣ በዋትሳፕ ማለት ነው። ዘይቱ ከኔ ጋር ደርሷል። አድራሻችን ጅዳ ሸረፊያ አስካን ወይም ሸራቶባ ነው። ዘይቱን ኑ ላሳያችሁ። ዘይቶቹ እንደምታዋቸው የቡና የሰሊጥ፣ የኑግ፣ የአጉሎ፣ የዱባ ፍሬ እንዲሁም ደግሞ የነጭ እጣንና የሀበስ ሶዳ ዘይቶች ናቸው። የተለያዩ ግብዓቶች ናቸው። ከ አስራ ዘጠኝ በላይ የዘይት አይነቶች በጥንቃቄ የተሰሩ የሀገራችን ምርቶች ናቸው ማለት ነው። ተረከዛችሁ ሁለት ተበላሽ ፊታችሁ ላይ ማዳት ለወጣባችሁ እነዚህ ዘይቶች በጣም ጠብቂ ዘይቶች ናቸው። የቡና ዘይት ያጉሎ ዘይት፣ የኑግ ዘይት፣ የተልባ ዘይት፣ የነጭ ጣን ዘይት፣ የከርቤ ዘይት በጣም ብዙ ናቸው እና እነዚህን መግዛት የምትፈልጉ እህቶቻችን ይሄው ገብቷል። እንደምታዩት የአዚዛ ቤት ነው እየገባችሁ ማዘዝ ትችላላችሁ። ወሬዲ ሁሉ ነገር አሟልተን መተናል። ኢንሻ አላህ የምትፈልጉትን አግኝታችሁ የምትደሰቱ ትሆናላችሁ ሸር ሸር ሸር በማድረግ ተባበሩኝ እህቶቼ ፕሊዝ ስቶር እርጉዝ ልክ እንደኔ ማለት ነው አሁን ሁናችሁ ተቸግሬ ነበረ ለሱ ፍቱን መድኃኒት መጥቶልናል ይኸው እዚህ እንደምታዩት ነው ኖርማን የአጉሎ ዘይት ነው አጠቃቀሙ እንነግራችኋለን እንዴት ናችሁ አልሐምዱሊላ ምንም አይነት ምንም አይነት ሰዩት ስት ሲወርድ ራሱ ተመልከቱ አያችሁት ውፍረቱ እና እኔ እዚህ ሀገር እዚህ ሀገር የአጉሎ ዘይት የሚባለውን አይቸዋለሁ እዚህ የሚሸጠውን ምንም አይገናኝም ይሄ ራሱ አጉሎዋ ቁጭ እንዳለች እንደዚህ ስታሸቱት ያስታውቃል ንጹህ ነው በጣም እኔ ራሴ እኔ ራሴ አሁን ራሱ ሰርች እያደረግኩ ነበር እና መሻላሷ ሁሉንም ሪከርድ አድርጋልኛለች ከዛ ገብቼ ጎጌል ሰርች አድርጌ ወላሄ የእነሱ የሚያደርጉትና ይሄንን ሳየው በጣም ሰማይና መሬት ነው። እንደገና ደግሞ እኔ አንድ ነገር ልናገር፣ ነጁዬ እኛ ብዙ ጊዜ ያለን ሰዎች አይደለንም። ለውበት ብዙ ወቅት ያለን ሰዎች አይደለንም። ሞት ሙፋጃ የበዛበት ጊዜ ነው። ለማገኘት ብለን ሰዎችን አናታልንም። አንድ ነገር ኑራ ኡሙ ኑራ እኔ ቢያንስ ከሀያ ዓመት በፊት አውቃታለሁ። ቃሏን ጠባቂ በጣም ሀቀኛ ሴትዮ ነች። በጣም ጠንካራ ናት። ከማውቃቸው ሴቶች በሙሉ ሀቅ ላይ ጠንካራ ሴት ነች፣ እና በጣም አምኜበት ነው ይሄን ነገር የምረከበው፣ ኃላፊነት ወስጄ። ገብቶሻል? ማንም ወስዶ እኔ አሁን ወደ ሌላ ሰው ሸር እንዳታደርግ የምፈልገው ማንም ወስዶ አቀላቅሎት ከሆነ ከሆነ ጋር ሰው ጋር አድርጎ እንዳይሸጥባት ስለምፈራ ነው። ለምን ብዙ ነገር እያየን እየሰማን ስለሆነ ስለዚህ በዚህ አጋጣሚ እኔ ኃላፊነቱን ወስጄ የምረከበው ይሄንን ዘይት ሚያ በልሚያ በልጅቱ ስለምተማመንባት ነው። አንደኛ፣ ሁለተኛ ደግሞ ቤተሰብ ነን። አሁን ይሄ የዝምድና ጉዳይ ምናምን ሳይሆን ይሄ መጠቃቀም ነው። ልጠቀም ነው፣ እሷንም ጠቅሚያት፣ እሷም ልትጠቀም እኔን ጠቅማኝ ነው። ግን ሀቅ በሞላበት ሀቅ በተሞላበት ቅሽ በሌለበት ነው። አሁን ለምሳሌ እቺን ዘይት እችን የምታክል ዘይት ስልሳ ሪያል ግዙ ብዬ ብላችሁ ኡ ትላላችሁ። ግን ይሄ ዘይት የትም ቦታ የማታገኙት ዘይት ነው። እቻ የሻት የቡና ዘይት አያትልሽ። አሁን እኛ ጋር የተለያዩ የዘይት ምርቶች አሉ። የነጭ ጣን ዘይት አለ። የነጭ ጣን ዘይት አለ። የከርቤ ዘይት አለ። እንደገና ደግሞ የኑግ አለ የሰሊጥ አለ የተልባ አለ የአጉሎ አለ። ኦኬ እነዚህ ሁሉ ዘይቶች እዚ ሀገር እኮ ይሰራሉ፣ ግን ስማቸው እንጂ ትክክለኛ በኩባያ በሌላ ሳሃን የፈላ ውሃ አደርጋለሁ። ሌላ ላይ ትንሽዬ ሲኒ ላይ ወይም የኒኬል ቢሆን የኒኬል ሲኒ ቢሆን የኒኬል ኩባያ ቢሆን ይመረጣል። እሱ ላይ አድርጌ አስቀምጠዋለሁ። ከዛ ብርቴ ላይ ይሄን የለብ ያለውን ቅባት ብርቴ ላይ በፌስታል በፌስታ ጠቅለየው ነው ማድረው። እኔ እኔ የመጀመሪያ ልጅን ስወልድ የዛሬ አንድ አስራ ሁለት አመት ጀምሮ ከዚህ ከዚህ ጀምሮ እታች ድረስ ጥቁር መስመር አለኝ። ወላ ነው የምላችሁ የሚወጣው መስመር ማለት ነው፣ እርጉስስንሆንየሚወጣ አይገርምሽም? አንጠፋም። ከዛ ልክ ይሄን መጠቀም ስጀምር እየደበዘዘ መጣ። በጣም ገረመኝ። እንዲ ማለት ጥቅመቱ ጥቅሙ ለአንድ ነገር ብቻ አይደለም ያጉሎ ዘይት ከዛ የሚፈሳው ፈስ በፈስ መልኩ ነው የሚወጣውና ለየት ተለየ ነው ወላ ላዝሚ ሶሪ እንደዚህ ብዬ ስናገር ግን ሀቅ ስለሆነ ነው እንደዚህ ሽንት ቤት ገብታችሁ ራሱ ቁጭ ስትሉ ማለት ነው የሚወጣው ንፋስ ሆዳችሁ እንዲህ ሲል ትንፍስ ሲል ዋአሌይኩም ሰላም ወረህመቱላ በርሙዳዬ እንዴት ነሽ ትንፍስ ሲል ይሰማል አንድ ይሄን በሉ ሁለት ዛሬ ምን አደረግኩ ይሄ ጥቁሩ ነገር ደብዝዞ ሳየው ኪችን ስገባ አጉሎ ዘይቱን ተቀባሁትና ጓንት ለብሽ ገባ ጓንት ለብሽ ስራ ይንሰራ ወላሂ ነው ምላችሁ ልነግራችሁ አልችልም የዚህ የእጃችሁ ንጽህና እንዴት እንደሚሆን ሁለተኛ እግሬ በጣም ጥቁር ነው እግሬ ላይ እንቅፋት ሲመታኝ የሆነ ነገር ጋር ስጋጭ ብድ ብድ ሲያደረግሽ አንዳንዴ ስትሄዱ የሆነ ነገር በር አልጋ ብረት ይመታኛል ምናምን እና ሰውነቴ እንደ ጥቁረቴ አይደለም ሀሳስ ነው ከዛ ይጠቁራል። እሱን ልኬላት የላት ነበረ ከዛ ሄላ ጉሎ ዘይቱን ተጠቀሚ ዋለችን። ይሄ ተረከዝ እኔ ተረከዜ ረጅም ሰዓት ስለምቆም የሚገርማችሁ በሽፍን ጫማ ምን የመሰለ ስኒከር ስኬቸር እየተጠቀምኩኝ ግን ድርቀት አለው ባይሰነጣጠቅም ተረከዜ ደረቅ ነው። ለእኔ እንደዛ ይሰማኛል። እና እኔ እስከ ዛሬ ስንት ነገር ተጠቅም። ያለው እኛ በተፈጥሮ እዚህ ያለን ሰዎች ምንድን ነው ሰነፎች ነን ቶሎ አፋጣኝ ለውጥ ካላየን፣ እኔ እንደዛ ነኝ። እኔ አሁን ሰነፍ ነኝ። አፋጣኝ ለውጥ ካላየን አልደግምም። እና እሱ ባህል አለ። በአንድ ቀን በአንድ ቀን ሰው ለውጥ ያን ጠዋት ስነሳ እግሬን ለለራራሴ ገርማይ ማለት ነው እግሬን እየዳበስኩ እና ወላይ በቃ ቻው ቻው የእግር ድርቀት። እኔ አሁን ብዙ ጊዜ ነጠላ ጫማ መልበስ ራሱ እንደማፍር ነው የምነግራችሁ ከእግሬ እንትን ሌላው፣ ይሄ የእግሬ ጥፍር የእግሬ ጥፍር ይሄ ይሄ ማለት ነው። ጥቁር እግራችሁ ጥፍር ተቁሮባችሁ አቀር የኔ እንደዛ ወላሂ፣ አዚቲ የመጀመሪያ ቀን ያጉሎ ዘይቱ ሰ ዳርዳሩ የነበረው ጥቁር ራሱ እንደ ክረሹ ታየዋለሽ። እኔ በጣም እርግጠኛ ነኝ በእንትኔ። ብላለች እንዳለችውም በአንድ ቀን ነው መፍትሄ የሚያየሁበት ለውጥ የሚያየሁበት እዚህ ራሱ አላምን ብዬ ማለት ነው። እስኪ ሆዴን ይሁት፣ እንዴት ነው ምና ምስላቸው? ምን አርገሽ ነው ቀነሽ ሳ ምን አርገሽ ለምን? እርጉዝ ነሽ እኮ ነው ያሉት። አየሩ ማይለኝ የለም አየሩ ወጣ። ለዛ እኮ ነው አየሩ፣ አየሩ ስለወጣ ነው። አየሩ በጋዝ የሞላው ሆድሽ እንዴት ተነፋው፣ ወጣ አሁን ሄድሽ። የኛ ልጆች ቅድም የተናገርሽው ነገር በነገራችን ላይ በጣም ትክክለኛ ንግግር ነው። እኛ ስንጠጣ ግጥም አርገን፣ እኔ አንዱ ትልቁ ችግር ያህላ ሙፍረት እሱ ነው። ውሃውን ስትጠጣ ይዛ ዋጥ ነው የምታደርገው፣ አየር ይገባል። አንድ እሱ ስንበላ ደግሞ ሄ አየር የምናስገባው ነገር እሱ። አዎ ይሄ ጤና በነገራችን ላይ አብዛኞቻችን ችግራችን እሱ ነው። ወላ እውነት ነው። ቁም ነገር ቁም ነገር ስናወራ ማለት ነው። ስንበላ ያን አየር የምንውጠው ይሄ ብዙ ነገር ውትፍ አድርገን ውረድ አትውረድ የምንጨናነቅ ሰዎች በደንብ አኝኮ አለመብላት ሆድን እንደዚህ ያደርጋል። እኔ ጠቢቤ ነው ያለኝ፣ ዶክተሬ ነው እኔ እንደዚህ ያለኝ እና አየሩን ያስወጣው ዘይት። ሶሪ አዚዛ የአጉሎ ዘይት ኦሪጂናል ዘይት ዘይቱ አዚዛ ጋር ይገኛል። በማንኛውም ቦታ እናደርሳለን። ሪያድ እኔ እኔ እኔ ልንገራችሁ፣ ቅርብ ጊዜ ብኖር እኔ አዚዛን እዚህ አምጥቼ ካለ ምንም ነገር ይሄን ዘይት ሰው እንዲጠቀምበት ሪያድ ባከፋፈልኩ፣ ግን እኔ ቅርብ ጊዜ ተመላሽ ነኝ። ዞሮ አዚዛ ጋር ታገኛላችሁ። ሁለቱንም ሞክሬ ያለሁ። ሌላው ደግሞ የማዲያት አላት ዘይት ለማዳት እንዴት አጠቃቀሙን በትክክል በተጠባላችሁት መንገድ ተጠቀሙበት አፋጣኝ መልስ ታገኛላችሁ ይህም ፊታችንን በተመለከተ ደግሞ የነጭ አድሩስ ዘይት አለ የ ምንድነው ስሙ ሙር ሙር ከርቤ የከርቤ ዘይት አለ የቡና ዘይት አለ ሶስቱ እነዚህ ለፊት ቆዳ ተስማሚ ናቸው ማለት ነው እንዴት እንደምንጠቀም ሁሉንም በሂደት እናያለን እነዚህ አሉ ከዛ ምን አለ የሰሊጥ አለ የኑግ አለ የጸጉር ቅባት አለ የተልባ አለ የተልባ ሁለት አይነት ዘይቶች ናቸው ምንድን ነው ልዩነታቸው ብዬ ጠይቅያት ነበረ አንድ ነው የእቃው ልዩነት ነው እንጂ ዘይቱ አንድ ነው ብላኛለች እነዚህ ዘይቶች አሉ። መግዛት የምትፈልጉ እንግዲህ ሪያድ አሁን ልጆች አዘውኛል። እንግዲህ ይሄንን ሶስት ቀን አይቼ ሪያድም ደግሞ አስገባለሁ። እንትናም ትፈልጋለች፣ ቲጂ ትፈልጋለች።